ሰላም ጠና ስትልን፣ ተመልካቾቻችን እንዴት አላችሁ? የገቢዎች ሚኒስቴር የዩቲዩብ ቻናል ላይ ነው የምትገኙት። በቻናላችን እንግዲህ የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። እንደዚሁም ደግሞ ከእንግዶች ጋር የሚኖረንን ቆይታ የምናካፍላችሁ ነው የሚሆነው። በዛሬ የዩቲዩብ ፕሮግራማችን እንግዲህ አንድ እንግዳ ይዘናል። በተለይም ደግሞ በታክስ ዘርፍ ከ50 ዓመት በላይ ልምድ ያላቸው እንዲሁም ደግሞ በዚሁ ዘርፍ ከ15 በላይ ትልልቅ ጽሁፎችን ጥናታዊ ጽሁፎችን ያዘጋጁ እንግዳ ናቸው ፕሮፌሰር ፍስሃ ፅዮን መንግሥቱ ይሰኛሉ። እሳቸው እንግዲህ ስቱዲዮችን መጥተው ከኛ ጋር ቆይታ አድርገዋል። እንኳን ደህና መጡ ፕሮፌሰር ማለት ፈልጋለሁ። በቅድሚያ እንግዲህ የተለያዩ ርዕሰ ጉዳዮችን እንዳሰሳለን ነገር ግን እስኪ አስተዳደገውትንና የትምህርት ሁኔታውትን በማስቀደም ይጀምሩ። ይሄ የተወለድኩት አዲ መንጎቲ የሚባል ከአስመራ አንድ አምሳ አምስት ኪሎሜትር ደቡብ መንደፈራ የሚባል የሰራዊ አውራጃ አጠገብ 15 ኪሎ ሜትር አካባቢ ነው የተወለድኩት። ወደድኩት ሁም መኮንን ትምህርት ቤት አስመራ ላይ ነው የተማርኩት። ዩኒቨርሲቲ ለመግባት ስድስት ወር በእያንዳንዱ ቀን እዛ ትምህርት ቤት እየተኛን እየሰራን ነበር የምናድረው ምክንያቱ የትምህርት ጥቅም እና ቫሊዩ ወላጆቻችን ስላስተማሩን፣ ካልተማርክ ስልጣኔም የለም ካልተማርክ እድገት የለም ስለምንባል፣ ዩኒቨርስቲ ለመግባት ብዙ ብዙ ጥረናል ለማለት ያለው እየወደቅንም እየተነሳን ነው እዚያ ድረስ ነው። አስራ ሁለተኛ ክፍል ጨርሰን ወደ አዲስ አበባ ተጓዝን ማለት ነው። እዛ በኋላ ዩኒቨርስቲ ገባን። ህግ ትምህርት ቤት በነበርኩበት ጊዜ ሶስት ሜጀር ዋና ዋና ነበር፣ ጽፌያለሁ በታክሴሽን። አንደኛው የታክስ ጥቅሙ የሚለው ይመለከታል የሚል ነው። አንደኛው በፊስካል ፖሊሲ ነው። አንደኛው በትራንዛክሽን ታክስ ነው። ስለዚህ ግራጁዌት ሳላደርግ ዲግሪም ሳላደርግ አብዛኛው የእኔ ስፔሻልቲ የነበረው ሙያ በአጠቃላይ ታክስ ፖሊሲ ታክስ ነው። ታክስ አስተዳደር እና ከልማት ጋር ያለው ግንኙነት ነበር። ለማለት ያለው ገንዘብ ሚኒስቴር መስራት የጀመርኩት ትምህርትም ሳያልቅ ነው። ግብረኩም ሰርቻለሁ። ሀገር ውስጥ ገቢ ነበር ሰርቻለሁ። ሄድ ኦፊስም ለትንሽ ጊዜ ሰርቻለሁ። አልፎ ተርፎ ከሰኞ እስከ አርብ ሰርተን ቅዳሜና እሑድ የምንሰራበት ጊዜም ነበር ለአገር ለወገን ሱንደር ማለት መጨረሻ ግን የኤክሳይዝ ታክስ ዲፓርትመንት ልክ ግራጁዌት እንዳደረኩ የህግ ዲግሪ ካገኘሁ በኋላ የኤክሳይዝ ታክስ ዲፓርትመንት አንዱ ፒላር ስለነበረ የዛ የፓብሊክ ፖሊሲ የህግና ማንኛውም የታክስ አማካሪ ሆንኩ። የሚኒስትር ዴታው ገንዘብ ሚኒስትር ስኮላርሽፕ አግኝቼ ወደ እንግሊዝ ሀገር በአብዮት ጊዜ ሲሄድ በአጠቃላይ ያለውን ልዩነት ባደጉትና ባላደጉት ልዩነት ለማየት ይቻላል። ሊድስ ዩኒቨርሲቲ ነበር የተማርኩት። በዛን ጊዜ ሪሰርች ያሰራሁት ታክሴሽን ኦፍ ሚነራል አንድ ኦይል ሪሶርስስ ነው። በዛን ጊዜ ማስተርስ ዲግሪ በ1976 በፈረንጅ ይህ ማለት በ67 በእኛ ማለት ነው። ይሄ የሆነበት ዋና ምክንያት ለሀገሬ እንዴት ይጠቅማል የሚል አሳሰብ ነው የነበረው። በዚህ አጋጣሚ ባይዘው ወይም ይህንን ጥናት እንዳረግ ያስገደለ ዋና ምክንያት ማዕድን ሚኒስተርም ሰርቼ ነበር ትንሽ ጊዜ። መጀመሪያ ዲግሪ ግራጁዌት ከማድረግ በፊት ሶስት ወረቀቶች ጽፌአለሁ በታክሴሽን። የሁለተኛ ዲግሪም ታክስ ነው። ሶስተኛ ዲግሪ ለፒኤችዲ ስሰራ የቴክኖሎጂ ጥቅሙ በጣም በጣም ወሳኝ ስለነበረ ታክስ ፖሊሲና ህግ፣ እንዴት ነው ዴቨሎፒንግ ካንትሪ እንደ ኢትዮጵያ መሳሰሉ ሀገሮች ላይ ፊስካል ፖሊሲ፣ ታክስ ሎው፣ ታክስ አድሚኒስትሬሽን፣ ትራንስፈር ኦፍ ቴክኖሎጂ እንዴት ጠቀሙበት ይችላሉ የሚል አደረኩም የዶክትሬት ዲግሪ ቲሲስ። ስለዚህ መጀመሪያ ዲግሪ ታክስ ነው፣ ታክስና ኢንቨስትመንት ነው። ሁለተኛ ዲግሪ ታክስና ኢንቨስትመንት ነው ሶስተኛ ዲግሪ ታክስ ኢንቨስትመንት ነው። አሁን ሰባ ስምንት ዓመቴ ነው። ለብዙ ዓመታት ስማርም ሳስተምርም ስታገልም የነበርኩ አገር ወዳለ ማለት ነው። መልካም ፕሮፌሰር እንግዲህ ያለውትን የትምህርት ዝግጅትና እንግዲህ የተማሩባቸውንም አካባቢዎች ስንመለከት በዚህ ዘርፍ ትልቅ ልምድ እንዳለውት ያሳያል። ምናልባት ከዚህ ተነስተን እንግዲህ ስለ ታክስ ያለሁት ሀሳብ ምንድን ነው የታክስን ጠቀሜታ የታክስ ኬክ ከማንሳት የሚጀምሩ የታክሴሽኑ ሚና እጅግ በጣም ወሳኝ ነው። በምን ማለት ስለዚህ፣ ይሄ ታክሴሽኑ ሪሶርስ ሞቢላይዜሽን ይጠቅማል። ነርፍ ሰንተር ነው። ልክ ሰውን ደም ሰው ለመኖር ደም ደም የሚያስፈልገው፣ ለመንግስትም ሆነ ለሕዝብ ደግሞ ለልማትም ግብር በጣም ወሳኝ ነው። ኪ ነው ኪ ቢላል እሱ ነው፤ ያለሱ ለማደግም አይችልም። ሲቪላይዜሽን ልማትና ብልጽግና የለም ማለት ነው። ታክስ የማይነካው ነገር የለም። ጥቅሙ ደግሞ ሁለገብ ነው፤ ዘርፈ ብዙ ነው ማለት ነው። ለምሳሌ ታክስ ካላሰበሰብክ ትምህርት ቤት ለማሰራት አትችልም። ሕክምና ክሊኒኮች ለመስራት አይችልም። መንገድ ለማፍራት አይችልም። ንጹህ ውሃ ለመስጠት አይችልም። ስለዚህ ከኢንካምና ኤክስፔንዲቸር ጋር የተያያዘ ነው። ነርቭ ሰንተር ነው ማለት ነው። ስለዚህ ማንኛውም ስልጣኔ ኖ ታክሴሽን ዘሪዝ ኖ ታክሴሽን ዘሪዝ ኖ ሲቪላይዜሽን ነው። እናመሰግናለን ፕሮፌሰር ቀጥለናል። ተመልካቾቻችን አሁን ደግሞ ምናልባት እንግዲህ በተቋማችን የተገኝተው፣ ይህንን ሀሳብ እያካፈሉን ይገኛሉ። የገቢዎች ሚኒስቴርን እንዴት ይገልጹታል? እንግዲህ እርስዎ በዘርፉም ቆይተዋል እንደዚሁም ደግሞ በተቋማችን አገልግለዋል እና የገቢዎች ሚኒስቴር ለእርስዎ ምንድን ነው ምን ማለት ነው የሚለውን ሚለውሚ ሰው ያለ ደም መንቀሳቀስ እንደማይችል ሁሉ የገቢዎች ሚኒስቴር ደግሞ ለሀገሪቷ ኢኮኖሚ እድገትና ልማት ምሰሶ ነው። የሚያከራከራ እጅግ በጣም ምሰሶ ስለዚህ የገቢዎች ሚኒስቴር ሚና ለኢትዮጵያ በጣም በጣም ፒቮታል ነው ክርቬሬክሬሽን ነው ብዬ ነው የማስበው። ያነሱ መሄድም አንችልም። መልካም ፕሮፌሰር እንግዲህ የተለያዩ ጉዳዮችን እያነሳን ነው የምንገኘው። እንግዲህ የገቢዎች ሚኒስቴር ያለውን ሚና ለሀገር ያለውን ሚና ካነሳን ሌላው ደግሞ መነሳት ያለበት እንግዲህ ገቢን ለማሳደግ ትልልቅ ስራዎች እየተሰሩ ይገኛሉ። ከዚህ ጋር በተያያዘ እንግዲህ ህብረተሰቡን ማወቅ አለበት ምናልባት እንደ መንግስት እንደ ተቋሙ መሰራት አለበት የሚሉት ስራ እንግዲህ የታክስ ስርዓታችን ላይ መጨመር አለበት የሚሉት ነገር ካለ እዚህ ላይ ብናነሳ። ብዙ ጊዜ ይገርመኛል፣ ታክስ ሰዎች ሲተርጉሙት ል ታክስ ምናምን ከአስተዳደር ጋር ነው፣ ግን ታክስ ፖሊሲ፣ ያለ ታክስ ፖሊሲ ከመንግስት ፍልስፍና ጋር ፊሎዞፊ ጋር የተገናኘ ነው። ታክስ ፖሊሲ ወደ ታክስ ህግ ይለወጣል። ከታክስ ህግ በኋላ ወደ ታክስ ህጉት የሚያስተዳድረው የገቢዎች ወይ ደግሞ ድሮ ኤርካ ማለት ነው። በአስተዳደር ደግሞ ብዙ ጥንቅጥ የሆኑ ችግሮች አሉ። እነሱ እንዴት ይፈታሉ የሚለው ጥያቄ ደግሞ ራሱ የቻለ ማነሱ። ታክስ ኦዲት አለ፣ ታክስ ኢንቴሊጀንስ አለ፣ ታክስ ካስተመር ሰርቪስ አለ። እንዴት ማለት ያለብን ታክስ ኦዲቲንግ አለ። ብዙ ዘርፈ ብዙ የሆኑ ሁኔታዎች አሉ። ብዙ እንዴት ነው የሚሰበሰበው? እንዴት ነው ኦዲት የሚደረገው የሚለው ጥያቄ ፌር ነው ወይ ታክሱ ጃስት ነው ወይ ፍርድ ቤትም ስትሄድ ህጉ ፕሮፐርሊ ኢንተርፕሬትድ ይሆናል ወይ የሚለው ጥያቄ ማለት ነው። እና ዘርፈ ብዙ ነው ማለት ነው እና ልክ እንደ ሞልቲ ዲስፕሊነሪ ነው። ስለዚህ በተቻለ መጠን መንግስትም ትራንስፓረንትና ተጠያቂነትና ግልጽነት ያስፈልጋል። የሚከፍለው ግን የራሴ ጥቅም ነው የራሴ ነው የራሴ መንግስት ነው፣ የሚደረገው የሚከፍለው ገንዘብ ወድጄ ነው የሚከፍለው ብሎ ለማህበራዊ ኑሮ ስለሆነ ብልጽግና ስለሆነ መክፈል አለብኝ፣ ግዴታ ያለው እንድን እንዲህ ያስፈልጋል፣ እያሳመንክ ነው መሆን ያለበት። የምትከፍለው ጥቅም ለአንተም ጥቅም ነው ለአገር ጥቅም ነው ለብልጽግናችን ነው ብለው የማሳመን መብት ማነሱም ጥረት ያስፈልጋል። መንገላታትም የለበት ግብር ሲከፍል ሲመጣ አክብረህ መያዝ ያስፈልጋል። ህብረተሰቡ ደግሞ ግዴታ አለበት። ህብረተሰቡ ደግሞ ታክስን ለመክፈል ግዴታ አለበት። ካልከፈልብን ይሄ ከመንግስትም ለመጠበቅ አይችልም ህብረተሰቡ ለህብረተሰብ የሚጠቅም ልማትና ብልጽግና ለማምጣት ሲል ታክስ መክፈል እንዳለበትና ግዴታው እንደሆነ ደግሞ ማወቅ ይኖርበታል። ስለዚህ በሁለቱ የአይጥና የድመት ሳይሆን፣ ሆድና ጀርባ ሳይሆን፣ በተቻለ መጠን በመተማመን በግልጽነት የተመሰረተ በፍቅር ላይ የተመሰረተ አብረው እጅና ጓንቲ ሆነው ካልሄዱ ታክስ መክፈል ለሁሉ ለህብረተሰቡ ጥቅም ሆኖ ለሁላችን እድገትና ብልጽግና ሆኖ ህብረተሰቡ ማወቅ አለበት። መንግስት ደግሞ ይህንን ግዴታው መወጣት ይኖርበታል ማለት ነው። በመንግስትና በህብረተሰቡ ያለው ግዴታቸውን ሁለቱ መወጣት አለባቸው። ይህ ካልሆነ ዘላቂና ቀጣይነት እድገትና ልማት ሊመጣ አይችልም ብዬ አስባለሁ። ተመልካቾቻችን እንግዲህ ወደ መጨረሻው ምዕራፋችን ላይ ነው የምንገኘው። የመጨረሻ ጥያቄ የማደርገው ፕሮፌሰር የእርሶውን መልእክት ይሆናል። እንግዲህ ጥሩ ቆይታ አድርገናል። በመጨረሻው የሚያስተላልፉት መልእክት ካለ። ከአምሳ ዓመት በላይ ከድህነታችን ወጥተን ወደ ዘላቂና ቀጣይነት ያለው ልማትና ብልጽግና የታገልኩ አገር ወዳድ ነኝ። በዚህ አጋጣሚ የሀገራችን ምሁራን በተቻለ መጠን ለአገሪቷ እና ለህዝቡ ሊጠቅም የሚችሉ ጥናትም በስራ በተግባርም ማሳየት አለባቸው የሚለው አደራ ለማለት እፈልጋለሁ። ይህን እድል ስለሰጠኝ እጅግ በጣም አመሰግናለሁ።